ስምንሎም ይለች እሷ ድንግል ናት። እሷ የጎይታችን መድኃኒታችን ኢየሱስ ክርስቶስ የወለደች ብፅዕት ሆና የተመረቀች በኢየሩሳሌም ድ ይ ጎልጎታ ጌታና እሱ ሲገረፍ አጠገብ የነበረች እሷ እግዚአብሔር አምላክ ለእኛ ብሎ ከሰማይ ወርዶ ወደ ዓለም መጣ እሺ የማርያም ሰው ጋር እንደምን ይናታ እሷ መልአክ ናት ልክ እንደ ኢየሱስ ክርስቶስ መልአክ ናት አዎ ማርያም እኮ ሞታለች ሞታለች እና ብትሞት እንዴ ታዲያ የምን መልአክ ነው መልአክ ይሞታል ታውቃለህ ለፓስተር ጸልይልኝ ትሉ የለም እንዴ ፓስተር አጥምቆ ቢቶ እየጸለየ ማርያም እንዴት ታማልዳለች እንዴ ብላችሁ ታምናላችሁ እኔ መጽሐፍ ቅዱስ እዛ ላይ ስለማይሉ ፓስተር ጸልይ እንጂ አማላጅ ነው ወይ ምን እንደሆነ እናንተ እኮ ፓስተር እኮ ጀርመን ሄድ ትፈልጋለህ በቃ ትሄዳለህ ምናምን ብሎ እኮ ነው ጽርፍ የሚያደርጉት በተለያዩ ኢትዮጵያ ያሉት ፓስተሮች እሺ ስንት ነው

መስቀል ኃይሌ ነው፣ ቢዛዬ ነው፣ መከታዬ ነው፣ ጀሜ ነው። ወንበዴዎች ውስጥ በምድር የተሰገዱት ሁለቱ ወንበዴዎች ሁለቱ ወንበዴ አንደኛው ኢየሱስ ክርስቶስ ደጋፊ ነበር አልነበረ? መስቀል ላይ ነው የተገናኙት እንጂ ቀድሞ ደጋፊ አልነበረም። እነሱ ግለሰቦች ናቸው። ገባህ? እነሱ መስቀል ከክርስቶስ መስቀል የተለየ አይደለም። በቃ መስቀል ኃይሌ ነው፣ መስቀል ቢዛዬ ነው። መስቀል እኔ አከብራለሁ። ማተቤ ከሚሰበርና ከሚበተክ ማተቤ እኔ ሞት መጣለሁ ባይ። እሺ ከኢየሱስና ከመስቀል የትኛው ይበልጥልሻል? መጀመሪያ ኢየሱስ ክርስቶስ ነው የሚበልጥልኝ። ከዛ በኋላ መስቀል። አዎ መስቀል ደግሞ አከብራለሁ ነው ወይ ሁለት እድል አለሽ ማለት ነው አንቺ ኢየሱስን ከሳትሽ በመስቀል ትገበያለሽ ሁሉም አንድ አይደል እንዴ አንድ እኔ ሁሉም ነው ቤዛ ነው ማለት ሁሉም ናቸው መስቀልም ክርስቲያን ኦርቶዶክስ ነው ኦርቶዶክስ ነኝ ነኝ ነው። ነው እሺ። ምን አለ መሰለሽ፣ አሁን አንቺ ባለ መስማትሽ ጠንቅ ወደ ዘላለም ጥፋት ይሄድሽ ነው። ምንም ነገር እኔ ወደ ጥፋት የሚሄድበት ነገር የለም። ተረጋጊና ስሚኝ። አሁን ልብሽ ይረብሽ በጣም ጌታችን ኢየሱስ ክርስቶስን የወደድሽ መስሎሽ ወደ ዘላለም ጥፋት ይሄድሽ ነው። መጽሐፍ ቅዱሳችን ሕይወት መንገድ ብሎ የሚጠቅሰው የሚያወራው ሁሉ ስለ ኢየሱስ እንጂ አንዳች ቦታ ስለ መስቀል፣ ስለ ድንግል ማርያም አያወራ። እሱ የእናንተ መጽሐፍ ቅዱስ እንጂ ብሉይ ኪዳን ወይ ደግሞ አዲስ ኪዳን አይደለም። የእናንተ የጴንጤዎቹ መጽሐፍ ቅዱስ ነው።